ድሬዳዋ ከተማ አስተዳደር ደግሞ እናቀናለን። ተመልካቾቻችን በስራ ገበታቸው ላይ በመገኘት ሙያዊ ግዴታቸውን እየተወጡ መሆኑን የድሬዳዋ ሆስፒታል የጤና ባለሙያዎች ገልጸዋል። አስተያየቶቻቸውን እንከታተላለን። ጥያቄው ትክክል ነው። ሁላችንንም ነክቶናል። የሁሉም ጥያቄ ነው። ያለው ነገር ሁሉም ያውቀዋል። ግን ቢጠየቅም አግባብ ባለው መልኩ፣ ስርአት በጠበቀ መልኩ ነው። ምክንያቱም የጤና ባለሙያ ይለያል። ህይወት ነው እዚህ ጋር የሚመጣው የሁላችንም ቤተሰብ ነው። እንደ ሀገር ያለው ህዝብ የኛ ቤተሰብ ነው። እኛ ስራ ትተን ሄደን እዚህ ጋር አንድ ሰው ቢሞት ነገ ጠዋት እየጠየቅነው ጥያቄ ቢመለስልም በምን ሞራል ነው ተመልሰንስ ጥያቄያችን ተመልሷል ብለን የምንቀበለው? ሀያ አራት ሰዓት ሰባት ቀን በጤና ተቋም በሁሉም ጤና ተቋም መገኘት ያለብንና መገኘት ብቻ አይደለም ሙሉ ትኩረታችንን ሰጥተን መጀመርማ የገባንበት ሞያ ስለሆነ ሙሉ ትኩረታችንን እውቀታችንና አቅማችንን ሰጥተን ማዳን ማከምና ማድረስ ያለበት ስለሆነ አድማ የሚለው ከኛ ሙያ ጋር አይሄድም የጤና ባለሙያ ጠላት ወረዳ እንኳን ገብቶ ጠላትን አክሙ ደሙን አቁሙ ነው ያለውን ጥያቄ እንኳን የሚጠይቀው እንጂ እኛ ስራችንን አቁመን የምንጠይቀው ጥያቄ የለንም ጥያቄያችን ግን በአግባቡ እንዲመለስልን እንፈልጋለን የጤና ባለሙያዎች ጥያቄ ተገቢ ነው ተገቢው ነው ሳለ ግን የገባ ነውን ቃል ትተን ታካሚዎችን ጥለ መውጣት ተገቢ አለመሆኑን አምነን እኛም ሙሉ በሙሉ ስራችን እየሰራን ያለነው አንድም ክፍል ከኛ ሆስፒታል ስራ ላይ የሌለ የለም። ባለሙያውም እንዲሁም አስተዳደር ሰራተኛውም ስራውን በአግባቡ እየሰራ ነው። የህዝብ ነፍስ እንያዝነው የህዝብ ላይ ነው የተማርነው፣ ለዚህ ህዝብ ነው የተማርነው። ማንም ከአብሮ የተወለደበት ሙያ የለም። ህዝብ ላይ ነው የተማረው፣ ለዚህ ህዝብ ነው የተማረው። ስለዚህ መንግስትም ይህን ይረዳል። በሂደት መልሶ ይመለሳል። ግን አገልግሎት ማቆም እኛ ጋም ያው እንደምታዩት አምና አላመንበትም፣ አልሰራንበትም። ስለዚህ እኛ አገልግሎቱን እየሰጠን ነው። ጥያቄው እንደ ጥያቄ ሆኖ ጥንቃቄ ማድረግ ያለበት ስራ መግባት ያለበት በስራ መግባት በሰዓት መስራት እያንዳንዱ መግባቱ ብቻ አይደለም። ገብቶ ስራ ላይ እያንዳንዱ አክቲቪቲ ሰርቪሶች አሉ። ያንን ተከትሎ መስራት የጥያቄያችንን አግባብ ሆኖ ሳለ ነገር ግን እየደበት ያለውና የሌሎች አካላት ጥያቄን ወደ ሌላ መንገድ የመሳብ ሂደት ይታያልና እሱንም እንዳያሳካ የሚያደረግ ሂደት ነው ሁለቱ አብሮ ሄድ። ጥያቄዎች ወይ ደግሞ አካሄዶች ናቸው ብዬ አላስብም። ጥያቄው እንዳለ ሆኖ መጠለፍ የለበትም። ያ በደንብ ጥንቃቄ ያስፈልጋል። ሐኪሞቻችን፣ ይሄ የተከበረ ሙያ ነው። ስለዚህ ከሰው ነፍስ አንድ ሰከንድ የሰው ነፍስ ሊጠፋ ይችላል። ይሄንን በመገንዘብ ነው እኛም ተረድተን ስራ ላይ ያለ ነው እና የምናየው አንዳንድ ቦታ ላይ የምናየው ነገሮች አሉ እሱ እንግዲህ እኛ ያልነ አናምንበትም፣ በዛ ወይም መሆን የለበትም ብዬ ነው የማምነው። የሚጠበቅብኝን ግዴታ ለመወጣት ብዬ ነው ወደዚህ የህክምና ሙያ የገባሁት። አንዴ መርጭ እስከገባው ድረስ ይህንን በመጠበቅ ነው እስከ ወዳኛው ድረስ መሄድ ያለብኝ። ጤና ባለሙያዎች እንግዲህ የገባ ነው ቃል አለ። ቃላችንን ጠብቀን ነው ማገልገል ያለብን። ጥያቄያችንም ደግሞ በአግባቡ የሚመለከተው ሰው እስኪመልስልን ድረስ በትዕግስት መጠበቅ ነው። ለሀገራዊ ምርጫም ሆኖ ለሌላ ፖለቲካ ትርፍ የጤና ባለሙያን ጥያቄ የሚጠቀሙ ሰዎችን መከተል የለባቸውም። እንዲሁም ደግሞ ጥያቄያቸው ተገቢ መሆኑን አምነው ከየትኛውም ፖለቲካ አካሄድ ነፃ በሆነ መልኩ መጠየቅ ነው ያለብን።